መተናል በድጋሜ በአዲስ ነገር እንኳን ደስ አላችሁ። በአዲስ ነገር በጣም ደስ የሚል ነገር ነው። ይሄ ላችሁ ምጠት ያህንና የበራዬ አድናቂዎች በጣም ስንጨነቅ ስናስብ ነበረና እሱም ፎቶ ፖስት ተውንላል። ሰላም ገብተናል፣ እንዳታስቡ፣ እንዳትጨነቁ ማታ ምርጥ ቪዲዮ ይዘንላችሁ እንመጣለን ብለዋል። የእውነት እግዚአብሔር ይመስገን፣ እንኳንም ሰላም ገባችሁ፣ ምንም አይንካችሁ። የእውነት በጣም በጣም በጣም አስበን ነበረ። በጣም በጣም ተጨንቅን ነበረ። የእውነት የእውነት እኔ በጣም ናጉሶ ደስ ያለ ማለት ነው ስላየዋችሁ የኔ ድምቀቶች ማለት ነው ሀይሚሻ ግንት የሚል ጥቁር ቁርቁር ብላለች ምናምን ያው ፀሐይ ነው ይደክማል፣ ምናምን ሌላ ነገር አይደለም። እንጂ በጣም በጣም ደስ ብሎኛል የእውነት ከምላችሁ ነገር ማለት ነው፣ እና ጨረቆቹ በሰላም ገብተዋል ብራና ሀይሚ ገብተዋል። ዛሬ ቪዲዮ እንደሚለቁልን ተናግረዋል። በዩቲዩብ ገጻቸው ላይ ፎቶ ለጥፈዋል፣ ስቶሪ ላይ አርግተዋል ማለት ነውና የእውነት የእውነት የእውነት በጣም ደስ ያለኝ ምንም አትሆኑ የእውነት በጣም ተጨንቀን ነበር አስበን ነበረ ማለት ነውና፣ ያው አይመችም፣ ድካም አለ፣ ያን ነገር አስተካክላችሁ ስለ ፖስታችሁ ለራሱ በጣም በጣም ከልብ እናመሰግናለን። አያም ሀፒ ደስ ብሎኛል ማለት ነውና፣ እንኳን ሰላም ገባችሁ እያላችሁ ኮሜንት ላይ ጻፉላችሁ ማለት ነውና፣ እኔ ንቻ እኔ ለናሀኝና ለምን ብሩኬ እኔ ቃላት የለኝም ማለት ነውና ጠላታችሁ ድብን ይበል። ሁሌም እንደዚህ እምር ድምቅ፣ ቅበሉ ሽብርቅ ቅበሉ ሃይሚ የብሩክ ንግስት፣ አንቺ ንግስት ነሽ። እምነትሽ ብቻ ይበቃሻል ማለት ነው። አንቺ ሰው አማኝ፣ የእውነት የእውነት የእውነት ይገባሻል ማለት ነው። ቃልን ጠባቂ አንተ ጀግና ኩሩ፣ የእውነት እውነት አኮራችሁ ማለት ነው። በቃ የምትኖር ያልከውን የምትኖር የተግባር ሰውነት ብሩኬ ማለት ነው። የእውነት በቃ የእውነት በጣም ደስ ጌታን የእውነት መስማም እንጃ፣ በእንደዚህ አይነት ዘመን ላይ እንደዚህ አይነት ስንት ሰው ማግኘት በጣም መታደል ነው የእውነት፣ የምነግራችሁ ማለት ነው መታደል ነው። እና መታደል ታምነክ ራሱ ሀይሚ ካንተ ጋር ራሱ ዱባይ በመምጣትም ኩራት ሊገባ ይገባል። ብሩኬ የእውነት ነው የሚያለሁ ማለት ነው። በአሁን ጊዜ ዘመኑ በጣም ከፍቷል። አይደለም ፍቅረኛ ማቾች ተነሳው ሚስትና አብረክ ባልና ሚስት የሆኑትን ሰዎች እንኳን መተማመን የሌለበት ዘመን ነው። የእናንተ ፍቅር ግን ይለያል። የእውነት ነው የምላችሁ ይለያል። ለምን በቃ ታምነክ በቃ ብሩክ ልኮራ ይገባል። የእውነት ባህሜ በቃ ልኮራ ይገባል። በቃ በጣም መኩራት አለበት። ለምን እንደሆነ ታውቃለህ? አምነክ አምነጭ አምናክ እዚህ ድረስ ስለመጣችልክ ብቻ ራሱ ልኮራ ይገባል። በቃ ይሄ ነው ይሄ ነው ይገባታል። ለዚች ለጨረቃ ለዚች ለፈረንጅ ማለት ነው። እና የእውነት በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። ሰላም ስለገቡ በጣም ደስ ብሎኛል። በጣም አስቤ ነበረ ስፈልግ ሳውርድ ምናምን ነበረ እና በአዲስ ነገር መተዋል ጨረቆቹ ሰላም ገብተዋል። እና የኔ ውዶች፣ የኔ ጨረቆች፣ የጋሽ ንግስት በቃ ደስ የሚል ቪዲዮ ሰርተን እንደሰራችሁ ተስፋ እናደርጋለን። ዱባይ እንዴት ናት? እንዴት አያችዋት? ምናም ያን ሁሉ ነገር አብሶ ከሚሰርፕራይዝ ነው የምትሆኑ። በቃ ያው ለሀገሩ አዲስ ምስል ሆነች ብዙ ነገሮችን ታያለች እያስባለው ብዙም የሚገርዱ ነገሮችን ታያለች እያስባለው። ባይ ዘ ዌይ ዱባይ በጣም ምርጥ ሀገርናት፣ ደስ የምትል ሀገርናት እና በቃ እንጃ በቃ በጣም ደስ ብሎኛል ማለት ምስል ስላየዋችሁ በጣም ተጨንቀን ነበረ። እንኳንም ሰላም ገባችሁን ሁሌም የእናተ ከአምላክ አላሳፈረክም። እግዚአብሔር በሰላም አግብታችኋል። እንኳንም ክብሩን ሁሉ እግዚአብሔር ይሰር ነው ብሎ እግዚአብሔር ይመስገን። እንኳን ሰላም ገባችሁልና በጣም በጣም ከምላችሁ በላይ ተጨንቀን ነበረ። በቃ ስንፈልጋችሁ ፌስቡክ አልቀረ፣ ቲክቶክ አልቀረ፣ ኢንስታግራም አልቀረ። ኧረ በዚህን ያህል ልክ እናንተ መፈለግ ከበደነን እኛ ራሱ ማለት ነው እና በጣም በጣም ደስ ብሎናል የእውነት በጣም ከምላችሁ በላይ ማለት ነው እና የእውነት እግዚአብሔር እንኳን በሰላም ገባችሁ። በጣም ደስ ብሎኛል። አያም ሀፒ ስላየኋችሁ ሀይሚሻ የኔ ልዩ ማለት ነው እና ከምር ብሎባታል። ደግሞ አጭር ቀኝ ሳርግታ ምናምን ደስ ይላል። ኦልሬዲ ያው ከዱባይ ስንት ወይ ዘርጋ ነው ያለባበሰው ማለት ነው እና ደስ ይላል። በጣም ነው የሚያምር የኔ ቁመት መለሉ